በኩዌት በአንዲት ኢትዮጵያዊ ላይ የደረሰው አደጋ በርካቶችን ያሳዘነ፣ ዓለም አቀፍ መገናኛ ብዙኃንም ለጉዳዩ ሽፋን የሰጡት፣ ማኅበራዊ ድረገጾችን መነጋገሪያ ያደረጉት ነው። በተለይ ዜናው ለኢትዮጵያውያን እጅግ አሳዛኝም ነው። ኢቢሲ በኩዌት ተገኝቶ ጉዳዩን ለማጣራት ሞክሯል። ተጎጂዋ በአሁኑ ወቅት በሙባረክ አልከቢር ሆስፒታል ህክምናዋን እየተከታተለችም ነው። ምስሏን በካሜራችን ለመቅረጽ ከሆስፒታሉ አስተዳደር ፈቃድ ባለማግኘታችን በተንቀሳቃሽ ስልክን ያነጋገርናት ተጎጂዋ ከሰባተኛ ፎቅ ነው የወደቀችው። የእርዳታ ጥሪ ማቅረቧን እየሰማች ዝም ብላ በሞባይሏ ስትቀርጽ የነበረችው አሰሪዋን በህግ የመጠየቁ ሂደት መጀመሩንም በኩዌት የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱላ አዚዝ አህመድ ተናግረዋል። በወቅቱ ወዲያው እንድትያዝና እንድትጠየቅ አድርገናል። ዜጋችንም ሆስፒታል እንድትታከም ለማድረግ ጥረት ተደርጓል። ያ ብቻ አይደለም። ጠበቃም ተይዞላት ያንን ያደረሰች ያንን ቪዲዮ ስታነሳ የነበረ ሰብአዊ ስሜት ሳይሰማት ያንን ስታደግ የነበረ በህግ የሚያስጠይቅ ስለሆነ በህግ የምትጠይቅበትን መንገድ እያመቻችን ነው ያለነው። ጉዳዩን በቅርበት እየተከታተል ነው ያለ ነው። ፍትህ ታገኛለች የሚል እምነት ነው ያለን። ተጎጇ ተቀጥራ ትሰራበት ከነበረው ህጋዊ ቤት ወታ በህገ ወጥ መንገድ አሁን ለጉዳት ከተጋለጠችበት ቤት ከገባች ገና ሶስት ቀኗ ነው። ዜጋችን እዛው ሰው ቤት የገባችው በህገ ወጥ ደላላዎች አማካኝነት ነው። ከዛ በፊትም በተለያዩ ሰው ቤት ህገ ወጥ ሆና ስስራ የቆየችና የመኖሪያ ፍቃድ የሌላት ናት። እነዚህ ህገ ወጥ ደላላዎች የእኛ ደንበኞች ናቸው እያሉ አስጠፍተው የሚያሰሩበት ሁኔታ ነው ያለው። በሀገሪቱ በህጋዊ መንገድ በሰው ቤት ተቀጥረው የሚሰሩ ሴቶችን በህገ ወጥ መንገድ በማስወጣት ለችግር እየዳረጉ ያሉ ህገ ወጥ ደላሎች መኖራቸውንም ኤቢሲ በቆይታው ባደረገው ማጣራት ማወቅ ችሏል። እነሱን ነው ለህግ እንዲቀርቡ ጥረት ማድረግ ያለብን የሚል በእቅድ ይዘን እየሰራን ያለ ነው አንደኛ እነሱን ከዚህ ተግባራቸው ለማስቆም ጥረት ማድረግ አለብን ወይ ለፍትህ ለህግ እንዲቀርቡ ማድረግ አለብን የሚል እቅድም አለን ሌላ በኩዌት መንግስት በኩልም ይሄ ችግር ያለ መሆኑን ስለሚያውቁ እየተከታተሉ የራሳቸውን እርምጃ እየወሰዱ ነው ያሉት አሁን ባለፈው ወደ ሰባት ህገ ወጥ ደላሎችን ይዘው ለፍርድ ለማቅረብ ዝግጅት እያደረጉ ነው፣ እስር ቤት ነው ያሉት። ከዛ ውስጥ ስድስቱ ኢትዮጵያውያን ናቸው። እንዳይወጡ ነው የሚመክራቸው ስርት ሀገራቸው ማለት ነው። ኢቢሲም በቀጣይ ጉዳዩን እየተከታተለ መረጃ የሚያደርስ ይሆናል።